ባለ ታሪኩ ተጫዋች አዳነ ግርማ ረዳት አሰልጣኝ ሆኖ ተሾመም። የቀድሞው የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን ተጫዋች የሆነው የቅዱስ ጊዮርጊስ ዋናው ቡድን ምክትል አሰልጣኝ ሆኖ ተሾሟል። ቅዱስ ጊዮርጊስ ስፖርት ማኅበርም አዳነ ግርማን የፋሲል ተካለኝ ምክትል አድርጎ መሾሙን ዛሬ በማህበር ትስስር ገጹ ይፋ አድርጓል። አዳነ ግርማ በቅርቡ ለቀድሞ ሌጀንዶች የተሰጠውን ስልጠና በመውሰድ የካፍ ቢ ፋስት ትራክ የአሰልጣኝነት ላይሰንስ ማግኘቱም ይታወቃል። አዳነ ግርማ ከዚህ በፊት የክለቡ የቡድን መሪ በመሆን ያለፉትን ሁለት ዓመታት ሲያገለግል መቆየቱም የሚታወስ ነው። አዳነ ግርማ በፈርሰኞቹ ቤት በርካታ ጎሎችን በማስቆጠር በክለቡ የራሱን ደማቅ ታሪክ ጽፎ ያለፈ ሲሆን የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በኋላ ዳግም ወደ አፍሪካ ዋንጫ ሲመለስ በአሰልጣኝ ሰውነት ቢሻው ስብስብ ውስጥ ጉልህ ሚናን ከተወጡ ተጫ ተጫዋቾች መካከል አንዱም እንደነበረ አይዘነጋም። አዳነ ግርማ በኢትዮጵያ እግር ኳስ በክለቡም ሆነ በብሔራዊ ቡድን ደረጃ ደምቆ ካለፉ ኮከቦች መካከል አንደኛውና ግንባር ቀደሙ ነው። ግባዳኙ አጥቂ በሐዋሳ ከተማ የእግር ኳስ ሕይወቱን ጀምሮ በቅዱስ ጊዮርጊስ በወልቂጤ ከነማ ተጫውቶ ሲያልፍ በተለይ ደግሞ በፈርሰኞቹ ቤት የሊጉ ኮከብ ግባ ግቤ በመሆን በተደጋጋሚም የሊጉን ዋንጫ ከፍ ማድረግም ችሏል። ይህ በእንዲህ እንዳለ የቅዱስ ጊዮርጊስ ስፖርት ማህበር ሰኞ እለት ቡድኑ ከተሰባሰበ በኋላ በትናንትናው እለት በፋሲል ተካልኝ እየተመራ ለ2018 የውድድር ዘመን ዝግጅቱን ጀምሯል። ፈረሰኞቹ የቡድኑን ወሳኝ የሚባሉ ተጫዋቾቻቸውን በዝውውር ሲያጡ፣ ቀሪ ነበር ተጫዋቾችን ውል በማራዘም ከሁለተኛ ቡድን ወጣት ተጫዋቾችን ወደ ቡድኑ በመቀላቀል ዝግጅታቸውን ጀምረዋል። ቅዱስ ጊዮርጊስ ከአምናው የውድድር ዓመት ጀምሮ ክለቡ በገጠመው የፋይናንስ ችግር ምክንያት በዝውውሮች ላይ እየተቀዛቀዘ መጥቷል።